ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ሀላባ ሃንጋጫ ዋቶ ዱራሜ ዳንባያ መገንጣያ መንገድ ግንባታ መጓተት ምክንያት የተቋማት ቅንጅታዊ አሰራር ማነስ መሆኑን ተጠቆመ። የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅት ጉዳዮች ቋሚ ኮሚቴ የመንገዱ የስራ አፈጻጸም ላይ ከሚመለከታቸው ተቋማት ጋር መክሯል። በማዕከላዊ ኢትዮጵያ ክልል የሚገኘው ይህ የመንገድ ግንባታ ፕሮጀክት ከስልሳ አምስት ነጥብ አንድ ኪሎ ሜትር ርዝመት ያለው ሲሆን ግንባታው ከጀመረ አምስት ዓመታት ማስቆጠሩ ነው የተገለጸው። ሆነም እስካሁን የግንባታው አፈጻጸም ሀያ ሶስት በመቶ ብቻ መሆኑን ተነስቷል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን ለመንገዱ ግንባታ መጓተት የግብዓቶች ዋጋ መናር፣ የወሰን ማስከበርና ከካሳ ክፍያ መጓተት የተገናኘ ነው ብሏል። ቋሚ ኮሚቴው ለመንገዱ ግንባታ መጓተት ዋና ምክንያት ከሚመለከታቸው ተቋማት ቅንጅት አሰራር ማነስ ነው ሲሉም አስታውቀዋል። በተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ መለስ አለሙ ተቋማቱ በቀጣይ ቅንጅታዊ አሰራራቸውን ሊያጠናክሩ እንደሚገባ አሳስበዋል። ሰባተኛው አገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ሰባተኛው አገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። ቦርዱ ከሕግ ማሻሻያ ጥናት ጀምሮ በቴክኖሎጂ በሰው ኃይል፣ በአቅም ግንባታና በአስፈላጊ ቁሳቁሶች ቅድመ ዝግጅት ማድረጉን ዋና ሰብሳቢዋ ገልጸዋል። የምርጫ አስፈጻሚዎች መልመላና ምደባን በኦንላይን ፈተና ወስዱ ያለፉ አስፈጻሚዎች ለማድረግ የሶፍትዌር ማበልጸግ መቻሉን ገልጸዋል። ይሄ አዋጅ ማሻሻያ ነጥቦቹን ሙሉ በሙሉ በሚባል ደረጃ አጠቃሎ ለሕዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። እንደው በዛ አዋጅ ላይ ምን አዲስ ነገር አለ ብላችሁ ሀሳብ ሊኖራችሁ ስለሚችል በጣም ጎላ ጎላ ያሉትን ብቻ ለመጥቀስ እንወዳለሁ። አንደኛ አገራችን እስከዛሬ ድረስ የምናደርገው የምርጫ ሂደት በአብዛኛው በማንዋል ወይም በእጅ በሚሰራ የነበረ ሲሆን በዚህ በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ሊደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታዛይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከዚህ በተጨማሪ የሴቶችና አካል ጉዳተኞች የሚበረታቱበትን በፖለቲካ ተሳትፏቸው የሚጨምርበትን አንቀጽ የሚደነግጉ ጨምረናል። አንድ ምርጫ አስፈጻሚ ምልመላውን በዚህ መንገድ ያደርግ እንጂ ስለ ብቃቱ ብዙ ፈተና አንሰጥም ነበር። አሁን ግን ቴስት በመስጠት ኦንላይን ፈተና ወስደው ያን ፈተና ያለፉ ምርጫ አስፈጻሚዎች በስራው ላይ እንዲሰማሩ ለማድረግ ያንን የሚያካትት ሲስተም ዴቨሎፕ አድርገናል። ምርጫ ጣቢያ አስፈጻሚዎች በምርጫ ስራቸው ላይ በቦታቸው ላይ ከመራጮች ምዝገባ ጀምረው ስለመገኘታቸው ይሄንንም በተመለከተ አቴንዳንስ የምንዚበትን ሲስተም አበጅተናል። የምርጫ ኦፕሬሽናል ማኑዋል የሚባል አዘጋጅተናል። ከዚሁ በተጨማሪ የሎጂስቲክስ እቃዎች ትራኪንግ ሲስተምም ዴቨሎፕ አድርገናል። እቃ ከአዲስ አበባ ተነስቶ ወይም ከዋናው መስሪያ ቤት መጋዘን ተነስቶ ለታሰበበት ምርጫ ጣቢያ እስከሚደርስ ድረስ ትራኪንግ ሲስተም እሱንም አዘጋጅተናል። በማዕከላዊ ኢትዮጵያ ክልል ኦሳና ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ በተቀናጁ የመሰረተ ልማት አቅርቦት ከተማዋን ለኑሮ ምቹ እያደረገ እንደሚገኝ ነዋሪዎች ተናገዱ። በኦሳና ከተማ በመከናወን ላይ የሚገኘው 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተፋጠነ ይገኛል። በሀገራችን በተለያዩ ከተሞች የኮሪደር ልማት ስራ እየተከናወነ ይገኛል። በዚህ በማዕከላዊ ኢትዮጵያ ክልልም በሰባት የክላስተር ከተሞች ይሄው ስራ በመፋጠን ላይ ነው። አሁን የምንገኝበት የሆሳና ከተማም የክልሉ የአስተዳደርና የፖለቲካ ማዕከል ነው። በዚህ ከተማም 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። ቀድመው የተጠናቀቁ አካባቢዎችም በአሁኑ ሰዓት ለአገልግሎት ክፍት የተደረጉ ይገኛል። እኛም የከተማዋ ነዋሪዎችን አጠቃላይ ስራው ምን እንደሚመስል ዞር ዞር ያልን እንጠይቃለን። አብራችሁን ቆዩ። ጤና ይስጥልኝ። ሰላም እንዴት ኖት? በዚህ እንግዲህ በሆሳና ከተማ የኮሪደር ልማት ስራ እየተከናወነ ነው። ፊት በጣም ሰውም፣ ባጃጅም፣ ሞተረኞችም ሁሉም በጣም ተጠብቶ የነበረውን አሁን ክፍት ሆኖ ሰው ራሱ በጣም ነው ደስ ያለው። ከተጀመረ እስካሁን እያየን ነው የምንገባው፣ እያየ ነው የምንገባው፣ እየተሻለ እየተሻለ ለዛሬ ለዚህ ደረጃ ስንደርስ። መኪናና ሰው እየተጋፋ ነበረ፣ ቀደም ሲል ይተላለፈ ነበረው። አሁን ሰው የራሱን መንገድ ይዞ ይራመዳል፣ መኪና የራሱ መንገድ ይዞ ነው የሚሄደው። ምንም ንክኪ የለም። ይህ ፕሮጀክት በሆሳና ከተማ አስተዳደር የሚሰራ ሲሆን የአስተዳደሩ ከንቲባ አቶ ዳዊት ጡምዶዶ እዚህ አብረውን አሉ። አቶ ዳዊት ለጊዜዎት ከወዲሁ አመሰግናለሁ። መልካም። አጠቃላይ በሆሳና ከተማ እየተከናወን ያለው የኮሪደር ስራ አፈጻጸሙ ምን ደረጃ ላይ ይገኛል? እንግዲህ እንዳያችሁት ሁለት ፌዝ ነው ያለው። የመጀመሪያ ፌዝ ብለን የወሰን ነው የከንቲባ አሻራ ተብሎ ነው የተጀመረው 2.6 ኪሎ ሜትር የጀመር ነው እሱ። ኦልሬዲ ወደ 95 ከዛ በላይ ፐርሰንት ላይ ነው ያለው። ቀጣይ ደግሞ እሱንም ጨምረን 35 ኪሎ ሜትር አቅደናል እንደ ክልልም ከፍተኛ ኮሪደር ልማት የሚሰራው እዚህ ነው። ከዚህ አንጻር ወሳና ውስጥ ጀመርን የመጨረስ ሁሌታ ደግሞ አዲስ የጀመሩ ቅርብ ጊዜ ውስጥ ለሶስት ወር ውል የገባ ነው። አሁን 45 ቀን ነው። በ45 ቀን እንዳያችሁት ከ70 ፐርሰንት በላይ ነው ያለው። ከውል ቀድሞ የሚያርቅ ይመስላል። አሁን ባለበት ግን ከተማ ህዝቡ ደስተኛ ነው፣ እኛም ደስተኛ ነን። ገና ግን እኛ አልሰራንም መስራት አለብን ብለን ወስደናል። እኔም አመሰግናለሁ። የኮሪደር ልማት ስራው ለበርካታ ዜጎች ጊዜያዊና ቋሚ የስራ እድልን ለመፍጠር ያስቻለ ሲሆን በቀጣይ ወር መጨረሻም ሙሉ በሙሉ ይጠናቃል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለጠናቀረው ዘገባ ሚካኤል ገዙ፣ ሆሳዕና። በመጨረሻም አፍሪ ኤግዚም ባንክ በኢትዮጵያ ጋር እያደረገ ግንኙነት ይበልጥ ማሳደግ እንደሚፈልግ ገለጸ። ባንኩ በንግድ፣ በኢንቨስትመንትና በሌሎች ዘርፎች ላይ ያተኮረ ውይይት ከሚመለከታቸው ጋር ውይይት አካሂዷል። የአፍሪ ኤግዚም ባንክ የኢትዮጵያ የሪፎርም ሁኔታን አይቶ ነው የመጡት። በተሻለ ወደ 14 ባንኮች ጋር ይሰራሉ እስካሁን። ስለዚህ እኛ የምንፈልገው ተጨማሪ ባንኮችን እንዲያግዙ ነው የምንፈልገው። ቀደም ብሎ የነበረው ችግር አይከፍሉንም ብሎ ስለሚሰጉ ባንኮችን በጣም ይመርጡና የተወሰኑ ባንኮች ጋር ብቻ ይሰራሉ። በሂደት ግን ባንኮቹ የውጭ ምንዛሪ አቅማቸው እየጨመረ ሲመጣ፣ የዋጋ ንረትም እየወረደ የሪፎርሙ እየተሳካ ሲመጣ ለእነሱ ሪስክ ሚኒማይዝ ማድረግ ስላለባቸው ሪስካቸው ሚኒማይዝ ሊሆናል ማለት ነው። ሪስካቸው ሚኒማይዝ ሲሆን ደግሞ ብዙ ባንኮችን ሰፖርት የማድረግ እንትናቸው ይጨምራል። እሱ ብቻም ሳይሆን ለኢንቨስተሮችም ለአንዳንድ ፊርሞችም ተወሰነ ብድር ቢሰጡ ጥሩ ነው የሚል ነገር ነው ያለን። በኢትዮጵያ በተለያዩ ዘርፎች ላይ የተደረገው ኢኮኖሚ ማሻሻያ የፋይናንሱን ዘርፍ በሀገር ውስጥ አምራቾችን እንዲሁም ተኪ ምርቶችን አበረታቷል ብለውም እንዲስፋፋ አድርጓል። እነዚህ ጉዳዮች እኛም በዘርፉ ተሰማርተን እንድንሰራ አድርጎናል። አንድ አምራች ደግሞ በተሰማራበት የሥራ መስክ ምቾት የማይሰማው ብሎም የፋይናንስ እጥረት ቢገጥመው እናበድራለን፣ እገዛም እናደርጋለን። በኢትዮጵያ ደግሞ የተደረገው የማክሮ ኢኮኖሚ ማሻሻያ ሀገሪቱ በፍጥነት በማደግ ላይ ያለች ሀገር እንደሆነች አንዱ ማመላከቻ ነው። ኢንቨስትመንቶችን ጨምሮ በመሰረተ ልማትና በግብርና የውጭ ሀገር ኢንቨስትመንት ወደ ሀገር ውስጥ እንዲገባ በማድረግ ኢትዮጵያ በርካታ ስራዎችን ሰርታለች። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።